ዕለተ አርብ መስከረም 30 ቀን 2018 ዓም ሰላም ጤና ይስጥልን። የተከበራችሁ ተመልካቾቻችን ከናሁ ቴሌቪዥን የሀገር ውስጥና የባህር ማዶ ዜናዎቻችን ወደ እናንተ የሚደርሱበት ጊዜው አሁን ነው። ከዜናዎቹ ጋር ለናት አደስ አብሬያችሁ ቆይታ ያደርጋለሁ። አብራችሁም ሁኑ። ቀዳሚ ያደረግነው የሀገር ውስጥ መረጃችን እናልፋለን። በኢትዮጵያ የቀጠለው ግጭት የ10 ዓመቱን የልማት እቅድ ፋይዳ እንዲያንስ እያደረገው መሆኑን ጥናት አመላከተ። ኢትዮጵያ ውስጥ እየተካሄደ የሚገኙ ግጭቶች የሀገሪቱን የ10 ዓመት የልማት እቅድ ፋይዳ እንዲያንስ እያደረገው መሆኑን የኢትዮጵያ ኢኮኖሚ አሶሲዬሽን ጥናት አመላክቷል። በተጨማሪም በሀገሪቱ ውስጥ የሚካሄደው ግጭቶች ምርትና ምርታማነት እንዲቀንስ፣ ማይክሮ ኢኮኖሚ እንዳይረጋጋና የሀገሪቱን ትልቅ ኢኮኖሚ በሚጠበቀው ደረጃ እንዳያድርግ በማድረግ በከፋ ድህነት ውስጥ የሚኖሩ የህብረተሰብ ክፍሎች እንዲጨምሩ እያደረገ መሆኑን ጥናቱ አመላክቷል ተገልጿል። በጎርጎርስያኑ ዘመን አቆጣጠር ከ2001 እስከ 2023 ባሉ 22 ዓመታት ኢትዮጵያ ውስጥ የነበረው አጠቃላይ ኢኮኖሚያዊ መዋቅርና የእድገት ሂደት የገመገመው የኢትዮጵያ ኢኮኖሚክ አሶሲሽን ከ2025 የኢትዮጵያ ኢኮኖሚ ጥናት በዓለም ከፈጣኖቹ የኢኮኖሚ እድገቶች አንዱ የነበረው የኢትዮጵያ ኢኮኖሚ በ2016 ጀምሮ ግን ጠቅላላ የሀገር ውስጥ ምርት የነፍስ ወከብ ድርሻ እድገቱ እየቀነሰ መምጣቱን ገልጿል። የሀገሪቱን የማምረት አቅም እስከ 2019 ድረስ እያደገ መጥቶ የነበረ ቢሆን ከዚያ ወዲህ ግን ባለበት መቆየትና በአቅርቦትና በፍላጎት መካከል ያለው ልዩነት ክፍተቱን በዚያ ልክ እየሰፋ መምጣቱን የጠቆመው ጥናቱ ይህም የዋጋ ግሽበት በከፍተኛ ደረጃ እንዲጨምር ማድረጉን ገልጿል። በዚህም በአቅርቦትና ና ፍላጎት መካከል በተፈጠሩ ሰፊ ልዩነት የተነሳ የተፈጠረው ከፍተኛ የዋጋ ግሽበት ለማክሮ ኢኮኖሚ አለመረጋጋት ዋነኛ መንስኤ ቢሆንም በሀገር ውስጥ የሚካሄዱ ግጭቶች ምርትና ምርታማነት እንዲቀንስ የሀገሪቱ ጥቅል ኢኮኖሚ በሚጠበቀው ደረጃ እንዳያድግና ማክሮ ኢኮኖሚ ኢኮኖሚው እንዳይረጋጋ በማድረግ የሀገሪቱን ኢኮኖሚ የበለጠ ችግር ውስጥ እየከተተ መሆኑንም አመላክተዋል። የሀገሪቱ ብሔራዊ የድህነት ምጣኔ በ201819 ከነበረበት 30.9 በመቶ በ202122 ወደ 26.6 በመቶ ዝቅ ያለ ቢሆንም አሁንም ቢሆን በ201516 ከነበረበት 24 በመቶ የበለጠ ሆኖ በመቀጠል ላይ መሆኑን ከዚህም እየጨመረ የመሄድ እድሉ የሰፋ መሆኑን ያመላክታል። ይህም አሁን ቢሆንም የድህነት ምጣኔ እየጨመረ እንዲሄድና በተለይም በከፋ ድህነት ውስጥ የሚኖሩ የህብረተሰብ ክፍሎች ቁጥር እንዲጨምርና ኑሮ ከምን ጊዜም በላይ አስቸጋሪ እንዲሆን እንዲሆን አድርጎታል። በዚህም የተነሳ ኢትዮጵያ ውስጥ እየተካሄደ የሚገኘው ግጭቶች ለማክሮ ኢኮኖሚ አለመረጋጋትና ለከፋ ድህነት መጨመር በሀገሪቱ ከጊዜ ወደ ጊዜ እየተባባሰ ለመጣው የኑሮ ውድነት አባባሽ መንስኤዎችን ከመሆናቸውን በተጨማሪ የአስር አመቱ የልማት እቅድ ፋይዳው እንዲያንስ እያደረገ መሆኑን ጥናቱ አመላክቷል። የኢትዮጵያ የውጭ ጉዳይ ሚኒስተር ለመንግስታቱ ድርጅት የጻፈው ደብዳቤ ከእውነት የራቀ ነው ሲል ህዝባዊ ወያነ ሓርነት ትግራይ ህወሓት አስተባበለ። የኢትዮጵያ የውጭ ጉዳይ ሚኒስተር ለተባበሩ መንግስታት ድርጅት በጻፈው ደብዳቤ የኤርትራ መንግስትና ህወሓት በጥምረት ጦርነት ሊከፍቱ እየተዘጋጁ ነው ሲል መወንጀሉ ናሁ ቴሌቪዥን በትናንትናው እለት መዘገቡ ይታወሳል። በዚህ ጉዳይ ላይ ምላሽ የሰጡት ህወሓት የኢፌዴሪ የውጭ ጉዳይ ሚኒስተር ለመንግስታቱ ድርጅት የጻፈው ደብዳቤ ከእውነት የራቀ ነው ሲል ምላሽ ሰጥቶበታል። ህወሓት ዝርዝር ምላሹን ያካተተበትን ደብዳቤ ለተባበሩ መንግስታት ሰባት ድርጅት ዋና ጸሐፊና ለሌሎች አካላት መላኩም ተዘግቧል። የኢትዮጵያ የውጭ ጉዳይ ሚኒስተር ለተባበሩ መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬስ የጻፉትና የኤርትራ መንግስትና ህወሓት የሚከስ ደብዳቤን ተከትሎ ሁለቱ አካላት ምላሽ ሰጥተውበታል። ህወሓት ለተባበሩ መንግስታት ድርጅት ዋና ጸሐፊ አንቶኒ ጉቴረዝ እንዲሁም ደግሞ በግልባጭ ለአፍሪካ ህብረት ኢጋድና ለሌሎች ዓለም አቀፍ ተቋማት የላከው ደብዳቤ እንደሚያመላክተው በኢትዮጵያ በኩል የቀረበው ክስ አደገኛና ከእውነት ውጭ ነው ብሎታል። የኢትዮጵያ መንግስት የፕሪቶሪያውን ሰላም ስምምነት ከመተግበር ይልቅ የህወሓትን ስም ለማጥፋት እየሞከረ እንዳለ ፓርቲው ለተባበሩ መንግስታት ድርጅት ዋና ጸሐፊ በላከው ደብዳቤ ላይ አመላክቷል። ከዚህም በተጨማሪ የፕሪቶሪያው ስምምነት እየጣሰ ነው ብሎ የተለያዩ ነጥቦችን ያነሳው ህወሓት ተፈጻሚነቱን ላለማረጋገጥ አዲስ ዓለም አቀፋዊ ተሳትፎ እንደሚያስፈልግም አሳውቋል። ይህ በእንዲህ እንዳለ የቀድሞ የትግራይ ክልል ጊዜያዊ አስተዳደር ምክትል ፕሬዚዳንት ጀነራል ጻድቃነ ገብረ ትንሳኤ የፌዴራል መንግስቱ የትግራይ ጊዜያዊ አስተዳደር ፕሬዚዳንት ጀነራል ታደሰ ወረደን እንዲጠራ በቅርቡ ከአንድ የቴሌቪዥን ጣልቢያ ጋር ባደረጉት ቃለመልልስ ጠይቀዋል። ጄኔራል ጻድቃኒ በትግራይ በአሁኑ ወቅት መንግስት የለም ሲሉ በሰጡት ቃለመልልስ ላይ ጠቅሰዋል። የጤና ሚኒስቴር የጤና ባለሙያዎች የሙያ ፍቃድ እስከ መስከረም 30 ቀን 2018 ዓ.ም ተመረት እንዲያድሱ የሰጠው መመሪያ ለአንድ ወር ጊዜ ማራዘሙን አስታውቋል። የጤና ባለሙያዎች የሙያ ፈቃድ በሚመለከት በጤና ሚኒስቴር ዴታ ፍሬሕይወት አበበ ተፈርሞ ነሐሴ 30 ቀን 2017 ዓ.ም ተመረት ለሁሉም ክልሎች በተላከ ደብዳቤ ሁሉም ክልሎች እስከ መስከረም 30 ቀን 2018 ዓ.ም ተመረት ድረስ የንቅናቄ ስራዎችን በመስራት ሁሉም ባለሙያዎች የሙያ ፍቃድ ይዘው እንዲሰሩ እንዲደረግ ማሳሰቢያ ሰጥተዋል። የጤና ሚኒስቴር እስከ ዛሬ ቀን መስከረም 30 ቀን 2018 ዓመተ ምህረት ድረስ የአገልግሎት ጊዜ ባለፈባቸው የሙያ ፈቃድ አገልግሎት እየሰጡ ያሉ የጤና ባለሙያዎች ማደስ እንዳለባቸውና የሙያ ፈቃድ የሌላቸው ደግሞ አዲስ እንዲያወጡ ለሁለቱ ከተማ አስተዳደሮች ሰርኩላር አውርደው ነበረ። ነገር ግን በተባለው ጊዜ ለማሳደስ እየተጀገሩ መሆኑን መጥቀሳቸውን እስከ ጥቅምት 30 ቀን 2018 ዓመተ ምህረት ድረስ ለአንድ ወር ጤና ሚኒስቴር ያራዘመ መሆኑን የአዲስ አበባ ምግብና መድኃኒት ባለስልጣን አስታውቋል። ከጥቅምት 30 ቀን 2018 ዓ.ም በኋላ ኖ ላይሰንስ ኖ ፕራክቲስ፣ ያለ ፍቃድ አገልግሎት የለም በሚል መሪ ቃል የሙያ ፍቃድ ያላወጡና ያላደሱ ባለሙያዎች በሙያ መስራት እንደማይችሉ ማሳሰቢያም ተላልፏል።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 ቀጥለናል ከውጭ ወዳገኘናቸው መረጃዎቻችን እናልፋለን። የሩሲያ ሚሳኤልና ሰው አልባ አውሮፕላኖች ሌሊት ላይ በዩክሬን ዋና ከተማ ኬቭ የኃይል መሰረተ ልማቶች ላይ ጥቃት ማድረሳቸው ተገለጸ። ይህ ጥቃት በዋና ከተማዋ የኃይል መቆራረጥ ምክንያት መሆኑን ቢቢሲ ዘግቧል። በተለይም በምስራቅ የኬቭ ወረዳዎች የሚኖሩ ናሪዎች በጨለማ ውስጥ መሆናቸውንና የውሃ አቅርቦት መቋረጡን ዘገባው ጠቅሷል። በዚህም የሩሲያ ጥቃት ዘጠኝ ሰዎች መቁሰላቸውን የከተማዋ ከንቲባ ተናግረዋል። ይህ በእንዲህ እንዳለ የዩክሬን ክልል ርዕሰ መስተዳደር እንደገለጹት በተለይም የሩሲያ ሰው አልባ አውሮፕላኖች በሀገሪቱ ደቡባዊ ምስራቅ አካባቢ ባደረሱት ጥቃት የአንድ ሰው ህይወት አልፏል ብለዋል። ሞስኮ ከቅርብ ሳምንት ወዲህ በዩክሬን ኃይል ማመንጫ ላይ የምታደርገው ጥቃት እያባባሰችው ነው ተብለዋል። ጥቃቱን ተከትሎ የዩክሬን ፕሬዚዳንት ቮሎድሚር ዘለንስኪ ሩሲያ ሁከት ለመፍጠርና ና የስነ ልቦና ጫና ለመፍጠር ሙከራ አድርጋለች ሲሉም ከሰዋል። የዩክሬን የኢነርጂ ሚኒስቴር በበኩላቸው ሩሲያ በሀገሪቱ ዙሪያ ባሉ ተቋማት ላይ ከፍተኛ ጥቃት እየፈጸመች ቢሆንም የጥገና ሰራተኞች ኃይልን መመለስ እየሰሩ መሆናቸውን ተናግረዋል። እንዲሁም ሩሲያ ባደረሰችው ጥቃት በኪየቭ የሚገኝ የኃይል መሰረተ ልማትና የአፓርታማ ህንፃ ጥቃት ሰለባ ሆኗል ተብሏል። ሩሲያ ትናንት ሌሊት የፈጸመችው የአየር ድብደባ ተከትሎ የተወሰኑ የዩክሬን ክፍሎች በአሁኑ ወቅት በሩሲያ ቁጥጥር ስር ገብተዋልም ተብሏል። በመጨረሻም የኖሮ የኖቬል ኮሚቴ የዘንድሮውን የኖቬል የሰላም ሽልማት አሸናፊ ለማሳወቅ በዝግጅት ላይ መሆናቸው ተገልጿል። በዚህም መሰረት የኮሚቴው ውሳኔ ወደ ዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ማንዣበቡን አንዳንድ ምንጮች ተናግረዋል። በጥር ወር ወደ ነጩ ቤተ መንግስት የተመለሱት ፕሬዚዳንት ዶናልድ ትራምፕ አንድ አመት ባልሞላ የስልጣን ዘመናቸው ቢያንስ ሰባት ጦርነትን ማስቆማቸውን በመግለጽ የ2025 የሰላም ኖቬል ሽልማት ማሸነፍ እንዳለባቸው በተደጋጋሚ ጊዜ ሲገልጹ ተሰምተዋል። ትራምፕ በእስራኤል እና ሃማ ባሳለፍነው ሳምንት ይፋ ባደረጉት ባለ 20 ነጥብ የሰላም እቅድ ላይ የተመሰረተ የተኩስ አቁም ስምምነት የመጀመሪያ ደረጃ ስምምነት ተደርሷል። ይህም ትራምፕ በማሸማገያ ጦርነትን አስቁም ያለው ያላቸውን ሀገራት ቁጥር ወደ ስምንት ከፍ አድርጎታል መባሉን ቢቢሲ ዘግቧል። ለሽልማቱ 338 እጩዎች ያሉ ሲሆን የኖቤል ኮሚቴው በስታርቲንግ የኖቤል ፓርላማ የተመረጡ አምስት ሰዎች ወይም አሸናፊዎችን ይመርጣል ተብሎ ይጠበቃል። ኮሚቴው ባወጣው አዲስ መረጃ መሰረት ትራምፕ ሽልማት ሽልማቱን ለማሸነፍ ብቁ ናቸው ነገር ግን ሊመረጡም ላይመረጡም ይችላል ብሏል። ባለፈው መስከረም ወር በኒውዮርክ በተደረገ የተባበሩት መንግስታት ጠቅላላ ጉባኤ ንግግር ያደረጉት ፕሬዚዳንት ትራምፕ ሁሉም ሰው የኖቬል የሰላም ሽልማት ማግኘት እንዳለበት ያምናሉ ማለታቸውን ቢቢሲ በዘገባው ላይ አስታውሷል። ትራምፕ አስቆምኩ ባላቸው ጦርነት መካከል እስካሁን ፍጥጫዎቹ የቀጠሉት የካምቦዲያና ታይላንድ ጦርነት የሚገኙበታል። ገበናችንን ድብቅ ሽሽግ አድርጋ ልጆቻችንን አቅፋና ደግፋ ለ25 ዓመታት ሕፃናትና ሴቶችን እየረዳች ትገኛለች። እንደ ስሟ የክብር ንብረት ማስቀመጫ ሙዳይ ነች። ሙዳይ የበጎ አድራጎት ማኅበር በአዲስ አበባና በድሬዳዋ ከተማ ለ25 ዓመታት ደግነትና ርኅራሄን እየለገሰች ነው። እኛም በቀን 20 ብር ብቻ በመለገስ አንድ ልጅን እንታደግ። 9923 የቴሌ ብርና የሁሉም ባንክ አካውንታችን ነው። በምግብ ግብዓት፣ በአልባሳትና በትምህርት ቁሳቁሶች ድጋፍ ቢያደርጉልን በህፃናቱ ስም እናመሰግናለን። 9923 ሙዳይ በጎ አድራጎት ማህበር ሙዳይ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

አዲስ የስልክ መተግበሪያ በአዲስ ዓመት ስጦታ የሚመለከቱበት ብቻ ሳይሆን የሚሳተፉበት የሚሰሙበት ብቻ ሳይሆን የሚናገሩበት በአዝናኝ ጥያቄና መልሶች ዳጎስ ያለ ሽልማት የጉርሻ አማራጭ አቅርቦሎታል የዓለም አቀፍ ሚዲያዎችን ሰበር ዜናዎች በአማርኛ ተርጉሞ የሚያስነብብ በተለያዩ የቋንቋ አማራጮች የቀረበ የአዲስ ዓመት ልዩ ገጸ በረከት ከናሁ ቴሌቪዥን እንደ ጋዜጣ እንነበባለን እንደ ራዲዮ እንደመጣለን እንደ ቴሌቪዥን በስልክ እንታያለን። አዲስ አማራጭ በአዲስ ዘመን፣ ናሁ ቴሌቪዥን መረጃን ከምንጩ በቀላል አማራጭ በቀጥታ ስርጭት ወደ እናንተ የምናደርስበት ጊዜው አሁን ነው። ናሁ ቴሌቪዥን መልካም አዲስ ዓመት ከናሁ ቴሌቪዥን ለሰዓቱ የያዝላችሁ መረጃዎቻችን እስካሁን ይመስሉ ነበር። ከዜናዎቹ ጋር ዳናት አደስ አብሬያችሁ ቆይታ አደረኩኝ። መልካም ቀን።